ውድ ተመልካቾች እንግዲህ እንደምናችሁ፣ አሁን ላይ ያለነው በኦስትሪያ ዋና ከተማ ቪየና ነው። ቪየና ምናልባት በታሪክ አጋጣሚ የሚታወቁ ብዙዎች እንዳላችሁ ተስፋ አደርጋለሁ። የተባበሩት መንግሥታት ድርጅት የወንጀልና የአደንዛዥ ዕፅ መከላከል ቢሮ ወይም ዩናይትድ ኔሽንስ ኦፊስ ክራይም ድራግስ ዩኖ ዲሲ እንዲሁም የዓለም አቀፉ የአቶሚክ ቦምብ ኤጀንሲ ወይም ኢንተርናሽናል ኤጀንሲ ኦን አቶሚክ ኤነርጂ እንዲሁም የዩኒዶ ወይም የዩናይትድ ኔሽንስ ኢንዱስትሪያል ኦርጋኒዜሽን የተባበሩ መንግስታት ድርጅት የኢንዱስትሪ ድርጅት እነዚህ በዋናነት መቀመጫቸውን ያደረጉት ቪየና ነው፣ የኦስትሪያ ዋና ከተማ። ኦስትሪያ ታሪካዊት ሀገር ነች። አሁን ያለነው ቦታ ደግሞ በኦስትሪያ ዋና ከተማ ቪየና አቋርጦ የሚሄድ ምናልባት፣ ወደዚህ እንደዚህ የምታሳይ ዳኑብ ወንዝ ነው። ይሄ ዳኑብ ወንዝ ከመነሻው ቼክ ስናደርግ የሚያሳየው ዩክሬን ነው፣ ከዩክሬን፣ ከጀርመን ነው፣ ይቅርታ፣ መነሻው ከጀርመን ነው። መነሻው ጀርመን ላይ መነሻ ያደርግና በዋናነት በዩክሬን ጥቁር ባህር ነው የሚገባው። ሌሎችም በሀገሮች የራሱ ደልታ ፈጥሮ የሚገባባቸው ሀገሮች አሉ። ይሄ ወንዝ አስር ሀገሮችን ነው የሚያቋርጠው። በአውሮፓ አስር ሀገሮችን ነው የሚያቋርጠው። እንግዲህ አስቡ የኢትዮጵያው አባይ ወንዝ ወይም በፈረንጆች አጠራር ናይል የሚባለው ወንዝ በዋናነት ስንት ሀገሮችን እንደሚያካልል እንዲሁም ለናይል ሃይድሮፖለቲካ ወይም የሃይድሮፖለቲክስ አንዱ ኢሹ እንደሆነ እናውቃለን። ይሄ ወንዝ ዳኑብ ወንዝ ዝም ብሎ ወንዝ ብቻ አይደለም፣ ገንዘብ ነው። ወንዝ ብቻ አይደለም፣ ሀብት ነው። አሁን እንደምታዩት ይሄ ወንዝ በኦስትሪያ ቬና ዋና ከተማው ቬናን አቋርጦ ነው እንዲሄድ የተደረገው። ስጀምር ይሄ ወንዝ በመሰረቱ ኦሪጂናሊ እንደዚህ አቋርጦ መሄድ ወንዝ አልነበረም። በሌላ በኩል ተፈጥሯዊ ፍሰት ነበረው። ነገር ግን የዚህ ሀገር ንጉስ፣ በየሀገራቱ ያሉ እንደዚህ ተቀናጅተው፣ ወንዙ የከተማው ውበት ነው፣ በከተማው መካከል እንዲያልፍ ተደርጎ ተቆፍሮ እንደዚህ እንደሚታዩት፣ በዚያም ጥግም በዚህ ጥግም በጣም በከፍተኛ ሁኔታ ተገንብቶ እንዲተኛ ተደርጎ ነው አልፎ እየሄደ ያለው። እዚህ ጋር የምትመለከቱት ይሄ መርከብ ነው። ይሄ መርከብ አሁን ከዚህ ተነስቶ እስከየት መሄድ ይቻላል ነው ያልኩት። ፕራቲስላቫ ስሎቫኪያ ድረስ፣ ስሎቫኪያ ድረስ እንግዲህ። በመኪና የምፈልግ ሰው በመኪና ይሄዳል። በአውሮፕላን መሄድ የምፈልግ ሰው በአውሮፕላን ይሄዳል። በባቡር የምፈልግ ሰው በባቡር ይሄዳል። ነገር ግን በዚህ ወንዝ ብቻ ተመስርቶ መጓዝ የምፈልግ ሰው ደግሞ በዚህ መርከብ የፈለገውን ሀገር መጓዝ ይችላል፣ አውሮፓ ውስጥ ማለት ነው። ይህን ያክል ነው እንግዲህ ወንዝ ማለት። ከዚህ በፊት ብራዚል በነበርኩ ጊዜ የብራዚል ዋና ከተማ ብራዚሊያን አቋርጦ መሄድ ወንዝ በተመለከተ ያነሳሁት እና ያስተላለፍኩት ቪዲዮ መልእክት በዩቱብ ገጼ አይታችሁታል ብዬ አስባለሁ። እንዲሁም አሜሪካ ዋሽንግተን ዲሲ በነበርኩበት ጊዜ የፖቶማክ ወንዝ ወይም የዋሽንግተን ወንዝ በተለምዶ ተብሎ የሚጠራው እንዴት እንደዚህ ተፈጥሯዊ ፍሰቱን አስተካክሎ በሰው ሰራሽ ዘዴ ወንዙ እንዲተኛ አድርጎ እንደዚህም ጀልባዎች ኖሮ በዚያ እና በዚህ ዙሪያ በጠግጠጉ መዝናኛዎች ኖሮ ሰው እየተዝናና እየበላ እየጠጣ ከፈለገም ደግሞ መርከብ ውስጥ እየተዝናና እንዲያሳልፍ ገቢም ደግሞ እንዲሆን ለብዙዎች የስራ እድል መፈጠር ምክንያት እንዲሆን ለሀገሪቱ የሰርቪስ ኢኮኖሚ ትልቅ ሚና እየተጫወተ መሆኑን የዋሽንግተን ከተማ ውስጥ ያለውን የፖቶማክ ወንዝን አንስቻለሁ። የብራዚሉንም አንስቻለሁ። የሮም ውስጥ ያለውን ዲቦሊ ወንዝንም አንስቻለሁ። ፓሪስም አንስቻለሁ። የፈረንሳይ ዋና ከተማ ፓሪስንም አቋርጠ ትልቅ ወንዝ አለ። ያ ወንዝም ተመሳሳይ ነው። እኔ የፈረንሳይ ቢወር ዘም እንደዚህ ነው ያየሁት። እና ምንድን ነው እኛ ጋር ይህንን ኮንቴክስት እንውሰድ፣ ወደ ኢትዮጵያ እንውሰድ። ለምሳሌ የተወለድኩት ጋሞ ዞን አርባ ምንጭ አካባቢ ነው። ለራማሎ የሚባል ስፍራ ነው። የዞናችን ዋና ከተማ አርባ ምንጭ ይባላል። አርባ ምንጭ ላይ ኩልቦ የሚባል ወንዝ አለ። እንደዚህ ከተማውን አቋርጦ ነው የሚሄደው። በተፈጥሮ ይሄን ወንዝ ተፈጥሯዊ ፍሰቱን አስተካክሎ በከተማው መካከል ተኝቶ የቱሪስት መዝናኛ እንድሆን ገቢ ምንጭ እንድሆን፣ አነስ ያሉ ጀልባዎች፣ አነስ ያሉ መቅዘፊያዎች ውስጥ ሰዎች እየተዝናኑ ለጋ ብቻም ለሰርግም በዛ ወንዝ በኩሉፉ ወንዝ ላይ እየተዝናኑ ገቢ ምንጭም እኔ ለወጣቶች እንዲሆን ለስራ እድል ፈጠራም ለመንግስትም፣ ለቱሪዝምም ትልቅ ፋይዳ እንዲኖረው ማድረግ ይቻላል ብዬ አንስቼላችሁ ነበረ ከዚህ በፊት በለቀኳቸው የቪዲዮ መልክቶች። ይህንንም በባቡር ከጓደኛ እሱ ባለው ጋር ስንመጣ እዚህ ከተማ ውስጥ ወንዝ የሚያቋርጥ አይቻለው ስል ዳኑብ ወንዝ እኮ ነው አለ። ዳኑብ ወንዝ ደግሞ በአለም አቀፍ ህግ የአለም አቀፍ የውሀ ህግ ሲማር በደንብ ትልቅ ፖለቲካ የነበረና በዚህ ወንዝ ላይ የተመሰረተ ክርክር በሀገራት መካከል ተከናውኖ አንዱ ሀገር ሌላውን ሀገር ያሸነፈበትንም ጉዳይ እኔ ከሃይድሮ ኤሌክትሪክ ጋር ከሌሎች ውሃ ልማት ስራዎች ጋር በተያዘ ያውቃለሁና እንደ እንደ ኩልፎ ወንዝ አይነት ነው ከተማውን አቋርጦ የሚያልፈው ምናምን ስል አትስደበው አለ ጓደኛዬ እሱ ባለው ማንን ነው አለ እኮ አልሰደብኩ ስል ዳኑብን እንደት ብትንቀው ነው ኩልፎ ብለህ የናከው? ኩልፎ እኮ ሰዎች ይጸዳዱበታል። በላይኛው ተፋሰስ ላይ ያለው ሰዎች አፈር አይጠብቁም፣ መንግስት አይንከባከበውም። ኩልፎን ለራሱ መስሎኑ የሚጠቀሙት የተወሰኑ ሰዎች ቆሻሻ የሚደፋበት ነው። ይሄ እኮ ዳኑብ ወንዝ ማለት ክብር ያየ ወንዝ ነው፣ ፕሮቶኮሉን ጠብቆ ክራባት አድርጎ ሱፍ ለብሶ ጫማ አድርጎ ትልቅ ስብሰባ ላይ እንደሚታደም ባል አምባሳደር ነው። ዳኑብ ማለት የአስር ሀገሮች አምባሳደር። እንዴት መንግስት እንኳን ማይጠብቀው ወንዝ ጋር እኩል ደረጃ ላይ ታስቀምጠዋለሁ? አንተ እንዴት ብትደፍር ነው ዳኑብን የደፈርከው ብሎ ፈገግ አሰኝቶኛል። እና ምን ለማለት ፈልጌ ነው የራሳችንን ዳኑብ እኛ መፍጠር እንችላለን። እኛ ጋር ኢትዮጵያ ህዳሴ ግድብን በተመለከተ ሰዎች ብዙ ነገር ብለናል አይደል? በየአካባቢያችን የሚሰሩ ስራዎችን የኛ ህዳሴ ግድባችን ነው፣ አርባ ምንጭ ላይ የሚሰሩ ልማት ስራዎች ብለን አንዳንድ ጊዜ እናወራለን። ህዳሴ ግድብ አይተናነስም፣ ባህር ዳር ላይ አባይ ላይ የተገደበው እነው ድልድይ ብለን እናወራለን። ከህዳሴ ግድብ ማይተናነሱትን በየአካባቢው እኛ እንፈጥራለን ብለን ሁላችን። ምክንያቱም በየአካባቢው ልማት ከሌለ ሀገር አታድግም፣ ሀገር በዘላቂነት አትለማም፣ ዜጎቿ ህይወትም አይቀየርም እና ምናልባት ወደ ኦስትሪያ ከመጣን ሌላኛው ከዳኑ ወንዝ ባሻገር የምነግራችሁ ይሄ ዳኑ ወንዝ፣ ያው ባቡር አሁን እያለፈ ነው፣ በወንዙ ዳርቻ ነው ይሄ ባቡር። ወንዙን ዳርቻ ይዛችሁ ብትሄዱ መርከብ ብቻ አይደለም ባቡርም የወንዙን መሰረት አድርጎ መሄድ ባቡር አለ፣ የእግር መንገድም አለ። በዛ በቃ አሁን ዳር ብታየው በዚህ ዳር ሳይክል ምንዳ አለ፣ በእግር ዎክ የሚያደርግ አለ፣ ቁጭ ያለ ያለ፣ እዛ ጋር ደግሞ ካፌና ሬስቶራንቶች አለ፣ ብዙ የልማት ስራዎች አሉ። ዋናነት ምን እንድነው ማስተላለፍ የፈለኩት የእኛን ሀገር ማልማት ከፈለግን ገና ያልተሰሩ ብዙ ስራዎች እንዳሉ መልእክት ለማስተላለፍ አንደኛ። ሌላኛው መሰረታዊ ነገር ኦስትሪያውያን በሁለተኛው የዓለም ጦርነት የደቀቁ ናቸው። ደቋል። ኦልሞስት ከ ወደ አመድነት ተቀይሮ ነበር። ጀርመን፣ ኦስትሪያ ከጥቅም ውጪ ከወጡ ሀገሮች አንዱ ውስጡ ይጠቀሳል። ያ ወደ አመድነት ሲቀየር የቀራቸው ነገር ምን ነው? ጭንቅላት ውስጥ ያላቸው እውቀት ነው። ያንን እውቀት ተጠቅሞ ከዜሮ ጀምሮ ገንብቶ እንደዚህ አይነት ሀገር ፈጥሯል። ማንም አሁን ኦስትሪያ ለመግባት በቃ ምፈልጉ ሀገር ፈጥሯል። የቱሪስት ሰላም ያለው ሀገር ፈጥሯል። ሊማት ያለው ሀገር ፈጥሯል። ብዙ ኢንዱስትሪ ያለው የጀርመን ኢንዱስትሪዎች የራሳ የኦስትሪያን ኢንዱስትሪዎች ትልቅ ድርሻ ያላቸው ኢንዱስትሪዎች እዚህ ቴክኖሎጂ አላቸው በአውሮፓ። ስለዚህ እኛ ግን መሬት አለ፣ ሁሉን ሀብት አለ። ነገር ግን ያንን ምን ያክል ያለማን ነው እነሱ በዚህ ስንሳ አመት ውስጥ የደቀቀው ነው መልሶ እንዲያገግም አድርጎ አሁን የማንም ለማንም ሰው አጓጊ የሆነ ሀገር ፈጥረዋል። ቬና ወደ ሁለት ሚሊዮን የሚጠጋ ህዝብ ነው ያላት። ኦስትሪያ ደግሞ አጠቃላይ ህዝብ ቁጥሯ ወደ አስር ሚሊዮን አይሞላም ዘጠኝ ነጥብ ምናምን የሚለን ነው። ነገር ግን እነዚህ ሰዎች ይሄ እነዚህ ዜጎች በጣም ሁሉም ተደስተው የሚኖሩበትን ሀገር ነው የፈጠሩ። በዛ ላይ ደግሞ በረዶ አለ። ሁሉንም ሲዝን አይደለም ሰው እንደፈለገ ምሰራው። አብዛኛዎቹ ቢዝነሶች በበረዶ ምክንያት የሚቆሙ ቢዝነሶች አሉ። ይህንን ሁሉ ተቋቁሞ ግን ጠንካራ ኢኮኖሚ ገንብቷል። እኛ 13 ዓመት ፀሐይ አለ፣ ዝናብ አለ፣ ወንዞች አለ፣ በረዶ የለምን ሁሉም እኛ ጋር አለ ይህንን ተጠቅመን ምን ያክል ሀገራችን እያለም ሰላም አለን ወይስ? ልማት ዘላቂ ልማት ደግሞ ሰላም ከሌለ አይመጣም። ፍትህ የሚሰጡ ተቋማት ምን ያክል ጠንካራ ተቋማት አለን? ጠንካራ ፍርድ ቤት አለን? ጠንካራ ፖሊስ አለን? ጠንካራ አቃቤ ጎም የፍትህ ተቋም አለን? ጠንካራ ተከላካይ ጥብቅና የሚሰራ ተቋም አለን? ጠንካራ ማረሚያ ቤት አለን? ለዜጎች ሰብአዊ መብት ምቆረቁ። ምክንያቱም ሰው ልጅ ነውና ሊያጠፋ ይችላል። ነገር ግን ተመልሶ ወደ ማህበረሰቡ ውስጥ ገባ፣ እንደዚህ አይነት ተፈጥሮ የመጠበቅም ኃላፊነት አለበት። ተመልሶ ይሄ እንደዚህ አይነት አሁን ይሄ ጥበቃ ይደረግለታል። እዚህ ወንዝ ላይ ጥፋት መፈጸም አይቻልም። ጠንካራ ሎ ኢንፎርስመንት ኤጀንሲዎች ስላሉ፣ ጠንካራ ፍርድ ቤት ስላሉ፣ ጠንካራ ኢንስቲትዩሽኖች ተቋማት ስላሉ፣ ስለዚህ እኛ ጋር ጠንካራ ተቋማት ያስፈልጉናል። ጠንካራ የመንግስት ስርዓት ያስፈልገናል። ጠንካራ ፍርድ ቤት ያስፈልገናል። ሰላም ያስፈልገናል። ምክንያቱም ኦስትሪያውያን አሁን ትልቁን ድርሻ የያዘ ቱሪዝም ነው። ለቱሪዝሙ ደግሞ በጣም መሰረቱ ምንድነው? ሰላም ነው። ለዚህ ለሰላም ደግሞ ወሳኙ ምንድነው? ጠንካራ ተቋማት አሏቸው፣ ጠንካራ የፍትህ ተቋማት አሏቸው። ይሄ ሀገሪቱ ዜጎች የሚተማመኑባቸው ተቋማት ገንብቷል ነው ማለት። ኢትዮጵያውያን የሚተማመኑባቸውን ተቋማት ካልገነባን፣ ሰላም ከለለን፣ ካልተደማመጥን፣ ካልተከባበርን፣ ዘላቂ ስርዓት ጠንካራ ስርዓት ካልገነባን፣ ለኛ በጣም ትልቅ ትልቅ ትልቅ ጥያቄ ነው መሆኑ ማለት ነውና ትልቅ የቤት ስራ ይጠብቀናል። ስለዚህ ይሄንን ወንዝ ይሄድን እንትን አለና ሰዎች ስላሉ ይሄንን ወንዝ እንግዲህ ዙሪያው ላይ እንደምትመለከቱት በላይ መኪና የሚያልፍ አለ፣ ወክ የሚያለቅስ አለ። በዛም በዚህም በሙሉ ለምቷል። ያልተሰራ ነገር የለም። እኛ ጋር ደግሞ ከሄድን የእኛን ወንዞች ካየ ምንም አልተሰራባቸው። ስለዚህ ቆም ብለን እናስብ እንደ ሀገር ያልተሰራ ናቸው ብዙ ነገሮች እንዳሉ እናስብ። አንዱ ባልደረባዬ እንደ ቀልድ ያወራው ነገር በቁጭት ነው ደግሞ እኔ የማወራው በርግጥ በቁጭት ነው። እሱም ሲያወራ የነገረኝ እና በሁለተኛው አለም ጦርነት ኦስትሪያ ከፈረሰች በኋላ ያላቸውን ጭንቅላት ተጠቅመው የፈረሰችውን አመድ የሆነችውን ሀገር ከአመድ ከትቢያ አንስቶ በዓለም ላይ በጣም አጓጊ ከሆኑና ማንም ለመኖር ከመመኛቸው ሀገሮች አንዱ አድርገዋል። ነገር ግን ወደ ኢትዮጵያ ብንሄድ ያን የመሰለ ሀብት ይዞ ኢትዮጵያ ደግሞ እየሰሩበት ዓለም ያኔ ኦስትሪያ ስትደቅ ኢትዮጵያ ንጉሰ ነገስቱ በነበሩ ጊዜ ስንዴ ሁሉ እርዳታ ትሰጥ ነበረ ኢትዮጵያ ለሌሎች ሀገሮች። አሁን ኢትዮጵያ ለራሷ በዚህን ጊዜ ለማኝ ነች በብዙ መንገድ። ስለዚህ ምን አለኝ ሲያጠቃልል አሁን ላይ ያሉ ያለውን የኢትዮጵያ ሕዝብ አብዛኛውን ዜጋ ወደ ኦስትሪያ ብናመጣ ኦስትሪያን ያፈርሳል። ያወራው ነው ጓደኛ። አሁን ያለውን የኢትዮጵያ ዜጋ አብዛኛው ወደ ኦስትሪያ ብናመጣ እና እዚህ ገነት ውስጥ ፓራዳይዝ ውስጥ እዚህ ምቹ ቦታ ውስጥ ብናስቀምጥ ያፈርሳል ኦስትሪያ። ነገር ግን አሁን ያለውን ኦስትሪያዊ ወደ ኢትዮጵያ ብንወስድ ኢትዮጵያን አስር አመት ባልሞላ ጊዜ ውስጥ አሁን ካለው አውስትሪያ ደግሞ የበለጠ ያደርጋል። ስለዚህ ጭንቅላት ላይ መሰራት አለብን። ሀብት ያለው ጭንቅላት ውስጥ የደቀቀውን ሁለተኛው ዓለም ጦርነት ያደቀቀውን ሀገር አውስትሪያውን አለምተው እንደዚህ ምርጥ ሀገር ያደረጉት ጭንቅላት ውስጥ ያላቸውን ሀብት ሀሳባቸው እንዴት ሀገሪቱን እንዳለሙ መጀመሪያም ስለም ያውቁ ስለነበረ ከትውልድ ወደ ትውልድ ሳይቆራረጥ የተሸጋገረ እውቀትም ስለነበራቸው ያንን ተጠቅሞ የደቀቀውን ኢኮኖሚ፣ የፈራረሰውን መንገድ፣ የፈራረሰውን ፎቅ፣ የፈራረሰውን ሀብት አጠቃላይ ገንብቶ እንደዚህ አድርገዋል። ኢትዮጵያ ግን እግዚአብሔር ገነት ላይ ያስቀምጠው ግን እርስ በርስ እየተገዳደሉ ነው። ኢትዮጵያን አብዛኛው በብሄር በቋንቋ፣ በጎሳ በሃይማኖት የተባደሉ ኢትዮጵያውያን እየተላለቁ ነው ያሉት። የሰው መሳቂያ መሳለቂያ የሆኑ ነው ያለ ነው። እንዴው እንዴው አንዱ የሃይማኖት አባት በውስጡ ሁለት እና ሶስት ማንነት አለ። በጣም ምርጥ ሃይማኖት አባት ነው ብለህ ሳጨርስ ካድሬ ይሆንብሃል። እንዴ ሃይማኖት አባት አይደለም፣ እንደ ነገር ስትል ነገር ወይ የሆነ ብሔር አባል ሆኖ ብሄሩን ወግኖ ሲከራከር ታያለ። ስለዚህ ኢትዮጵያ የሚያስፈልጋት ሁሉም ሰው የራሱን ቦታ አውቆ በትክክል መስራት አለበት። በተለይ ጭንቅላት ላይ በደንብ መሰራት አለበት። ሳይንስ ላይ በጣም መሰራት አለበት። እውቀት ላይ፣ ቴክኖሎጂ ላይ፣ ምርምር ላይ፣ ልማት ላይ በጣም መሰራት አለበት። በቂ ፋውንዴሽን አለን፣ ይህን ለመስራት የሚያስችል በቂ አሻራ፣ በቂ እርሾ አለ። አባቶቻችን ጥሎ ያለፉት ስህተት ከስህተቶቻችን ታርመን ተምረን ስራ ላይ ትኩረት ካደረግን ሀገርን መቀየር እንችላለን። ኢትዮጵያንም አጓጊ ሀገር ማድረግ እንችላለን። ስንፍና ከቀረ፣ እርስ በርስ መጠላለፍ ከቀረ፣ አንዱ ሌላውን ማጥቃት ከቀረ፣ ለሙያ ክብር ከተሰጠ ትልቅ ሀገር ማድረግ እንችላለን የሚል ሀሳብ ነው የሰጠኝና በእርግጠኝነት እኔ አሁን ካስተላለፍኩላችሁ መልእክት ጠቃሚ መረጃ እንዳገኛችሁ ተስፋ አድርጋለሁ አብረን ስለነበረን ጊዜ በጣም አመሰግናለሁ ሰላም